አይንብም ከድንም እንቅልፍ አናውቅም? ማማ ላይ ነው አዳራችን። ገና እናባረራለን ዋኝ አልለቅም አይናችን ደጀልባችን ክሸን ደማችን፣ ደማችን ያው አረንጓዴ ጓንዲያችን ጓንዴ ቃላችን ደም ምግባራችን ደም እንኳን ለቃጣላ ሰበን የማንቀደም ከትንሣኤ የምንታደም የትም የማንጋደም የትም የማንስደመደም ምንም ነን እንዳስመለከተው ያሻውን ስም ቢያወጣለን እድሜ ላባ ይጣና ልጅ ያኔ የምቆርሰው ድፎ ዳቦ ማያጣለን ሰምና ወርቅ ቅኔ ጠኔ ያጥን መጥኔ ይኸው ነው ስሮ ውልደታችን አማርኛ ነው ውጥናችን አማራ ነው ምጥናችን። እንኳን ሰው ጎፋን ምደን እንኳን ሌላ ጥላት ምደን አንድነታችንን እንደ ንብ ፍቅራችን ነፍስ የሚዘራ ከልብ አንድ አገዛዝ አንድ ስርዓት አንድ ባህሪ በእነዚህ በአራቱ ተገደን በሞትን ምንል ምንጊዜም በፍቅር ተገደን ውል ሳንስት ጉልበሳን ስስት የልባችንን በልብ ቅስስ አንደረድር ተኝተን የማናደር ቼ ቦሎ ፈረስ ከይኔ ልቤ ድረስ እያልን አዘቦት አልቦዘን ባላላብን የቀላወጠው ወጥሩት ግንዱ በኛ ላይ ሊፈትን ገና ሲያስተነትን ከነገር ቀድሞ ሳይመክር በፊት በአባቶች ጋሻ በእናቶቹን ፊት ወደፊት እንጂ ምን አለ ሌላ እንኳን መብላት ማብላት ቀርቶብን ለታጠረ በእምነቱ ኬላ ነፍሲያው ጭኝንማማ እናስቦት ዘርከልጓም ስቦት እንደ ቅዱስ ላሊበላ ንጉሥ ሹመት አይጠናን አይጠፋንም ሞክስ ግብር ጥለን እንኳን ባንለግስ እንኳን ለጠላት ለወዳጅ ቢሆን ደም እንጂ ሌላ እንለግስ። ደህና ነን ብለን ስንል እኮ በሰው በሰው ልጅ ፍቅር ተጠልፈን እህል ተጠይፈን ለሞት ተሰልፈን ነው እንጂ የምንበላው ቢገደን። መለኮት ባህሪ ይማናነሰን ክፉ ጥፉ ብሎ እንደ ጨው ዘርዬት ማነሰነሰ ሳይንትና አጠንታ ዋክንበል ያድርገኝ። ምን ሀገር ቢሰፋ እንዳማራ ይገኝ

አምባውን እንደ ሹሩባ በክትር ሰርቶ ለሽማግሌ ጥላ በንቦሳ መገሌ ለሌት ሰጡ መውጫው ጠፍቶበት እንዳንንገዳገድ ደሞ ጨዋታ አንድ ለመንገድ እሰጠው ዋጣ ስለመንጠው ልደር እሳትና ጢስ ጠፍቶ ከመንደር። ንሳማ ጎበዝ ንሳ፣ ተነሳ ከስፍርህ ጎለ ከሷ ትነሳ። ንሳማ ጎበዝ ልሳ ታደግድግ ወገብ ክንጠበቅ ባንጀት ድርብድግ እንኳን እቁ ጎደሩ ፈርሶ የወላድ ማፀን ቧይታ ተርሶ አማንስ ቢሆን ለተቀመጠ እያላመጠ እያገናመጠ እየተመጠመጠ እየተዳመጠ እድሜውን ይፈጃል እንጂ በከንቱ ማን ይለዋል አንቱ። ንሳማ ጓበዝ ንሳማ ፋኖ ንሳተነስነስ ከስፍር ጎለ ከሰዋትነስ ንሳማ ጀግና